ሰርቢያዊው አሰልጣኝ ማልደን ዚዞቪች ህይወታቸው ማለፉ ተሰማም። የ44 ዓመቱ የሰርቢያው ክለብ ራድኒቺኪ ክለብ አሰልጣኝ የነበሩት ማልደን ዚዞቪች በልብ ህመም ምክንያት ህይወታቸው ማለፉ ተነግሯል። አሰልጣኙ በሰርቢያ ሱፐር ሊግ ክለባቸው ራድኒቺኪ ከማልዶስ ቱሉሻኒ ጨዋታቸውን እያደረጉ በነበረበት ሰዓት 22 ኛው ደቂቃ ላይ በሜዳው ጠርዝ ላይ ተዝለፍልፈው ይወድቃሉ። የልብ ኬዝ መሆኑን የተረዱት ረዳቶቻቸው ወዲያውኑ ወደ ሆስፒታል ቢወስዷቸውም ሕይወታቸውን ማትረፍም አልተቻለም። የጨዋታው ዳኛ በጨዋታው መሃል የሚጠቀለባቸው ተጫዋቾች የአሰልጣኙ ህይወት ማለፉን ሲነግራቸው ተጫዋቾቹ ራሳቸውን መቆጣጠር አቅቷቸውም ተስተውሏል። አሰልጣኝ ማለንዚዞች በአርባ አራት አመታቸው ሕይወታቸው ሲያልፍ በርካቶችም ማዘናቸው ተነግሯል። ቪክተር ዮከሬዥ በቅርብ ሰዓት ወደ ሜዳ ሊመለስ እንደሚችልም ተነገረም። የመድፈኞቹ የፊት መስመር አጥቂ ቪክተር ዮከሬዥ በጡንቻ ጉዳት ምክንያት ከዛሬው የስላቪያ ብራ ጨዋታ ውጪ መሆኑ መዘገቡ የማይዘነጋ ሲሆን ቪክተር ዮከሬዥ ምንም እንኳን በሳምንቱ መጨረሻ አርሰናል ሰንደርላንድን በሚገጥምበት ጨዋታ ውጪ መሆኑ የተገለጸ ቢሆንም አርሰናል ቪክተር ዮከሬዥ ቪክተር ዮከሬዥ ግን ከብሔራዊ ቡድን ጨዋታ እረፍት መልስ ወደ ሜዳ ሊመለስ እንደሚችልም ተጠቁሟል። መድፈኞቹ ከእረፍት መልስ ከቶትናም ሆትስበር በሰሜን ለንደን ጨዋታቸውን የሚያደርጉ ሲሆን ቪክተሪ ኦከሬሽ በዚህ ጨዋታ ሊሰለፍ እንደሚችልም አንዳንድ ታማኝ ምንጮች አረጋግጠዋል። ፋቢኒዮ ከብራዚል ብሔራዊ ቡድን ጥሪ እንደቀረበለት ተገለጸ። በሳውዲ አረቢያው ሊግ ለአልኢትሃድ በመጫወት ለሚገኘው ፋቢኒሆ በብራዚል ብሔራዊ ቡድን ጥሪ እንደቀረበለትም ተነግሯል። የቀድሞ የሊቨርፑል ተጫዋች የሆነው ፋቢኒሆ ከሶስት ዓመታት በኋላ ለመጀመሪያ ጊዜ ከብራዚል ብሔራዊ ቡድን ጥሪ እንደቀረበለትም ተገልጿል። አሰልጣኝ ካርሎ አንቾሎቲ ይህንን ቡድን እየመሩ ለተጫዋቹም ጥሪ እንዲቀርብለት የመጀመሪያውን ስራ እንደሰሩም ተገልጿል። ከዛ ባለፈም አሁን ላይ በስፔኖ ክለብ ሪያል ቤቲስ እየተጫወተ የሚገኘው የማንቸስተር ዩናይትድ ተጫዋች የነበረው አንቶኒ በአሰልጣኝ ካርሎ አንቾሎቲ ጥሪ እንዳልቀረበለትም ተነግሯል። ተጫዋቹ አሁን ላይ እያሳየ ባለው አቋም አሰልጣኙ ፍላጎታቸውን እንደቀነሱም ተዘግቧል። ብራዚል በቀጣይ በብሔራዊ ቡድኖች በኢንተርናሽናል ብሬኮ ከሴኔጋል እና ከቱኒዚያ ብሔራዊ ቡድን ጋር የወዳጅነት ጨዋታም እንደምታደርግ ይጠበቃል። የሰማያዎቹ የፊት መስመር ተጫዋች ፔድሮ ኔቶ ጉዳት እንዳጋጠመው አሰልጣኝ ኢንዞ ማሪስካ ገለጹም። ከነገው የአውሮፓ ሻምፒየንስ ሊግ ጨዋታ አስቀድሞ በነበራቸው ጋዜጣዊ መግለጫ ላይ አሰልጣኝ ኢንዞ ማሪስካ ፔድሮ ኔቶ ጉዳት እንዳጋጠመውም ገልጿል። ይህንን ተከትሎ ነገ ከኮራባ ጋር በአውሮፓ ሻምፒየንስ ሊግ ከሚያደርጉት ጨዋታ ፔድሮ ኔቶ ውጪ እንደሆንም አረጋግጧል። ፔድሮ ኔቶ ያጋጠመው ጉዳት መጠነኛ ነው ሲሉ የገለጹት አሰልጣኝ ኢንዞ ማሪስካ በቀጣይ በእንግሊዝ ፕሪምየር ሊግ በ11ኛ ሳምንት ከወልቭዝ ጋር በሚያደርጉት ጨዋታ ይደርሳል ብለው እንደ እንደሚጠብቁም <tun> ተናግሯል። የሊቨርፑል የተከላካይ መስመር ተጫዋች ቨርጅል ቫንዳይክ ባሳለፍነው የዝውር መስኮት ሪያል ማድሪድን መቀላቀል ፈልጎ እንደነበር ተሰማም። የስፔኑ ማርካ እንደዘገበው ከሆነ የተጫዋቹ ወኪል በጉዳዩ ላይ ከሪያል ማድሪድ ጋር ሲሰራ እንደነበር እና እስከ መጨረሻው ሲጠብቁ እንደነበርም ዘግቧል። ቨርጅል ቫንዳይክ ወደ ሪያል ማድሪድ ለማድረግ የነበረውን ዝውር እስከ መጨረሻው ቢጠብቅም የኋላ ኋላ ግን ሪያል ማድሪዶች በተጫዋቹ ላይ ፍላጎታቸውን ሲቀንሱ ቨርጅል ቫንዳይክ ሊቨርፑል ያቀረበለትን ጥያቄ መቀበሉም ተገልጿል። ኒዘርላንዳዊ የተከላካይ መስመር ተጫዋች ባሳለፍነው ሰኔ ወር በሊቨርፑል ቤት የነበረው ኮንትራት ማብቃቱን ተከትሎ ሪያል ማድሪድን ለመቀላቀል የነበረው ጉጉት በክለቡ ፍላጎት ማነስ የተነሳ ሳይቀላቀል መቅረቱንም ማርካ መረጃውን አያይዞ አውጥቶታል። በሌላ መልኩ ከዛሬው የአውሮፓ ሻምፒየንስ ሊግ ጨዋታ በተያዘም ቨርጅል ቫንዳይክ ሀሳቡን ሰጥቷል። በምሽቱ ጨዋታ እያንዳንዱ የሊቨርፑል ተጫዋች በምርጥ አቋም ላይ ይገኛል ሲልም ቃሉንም ሰጥቷል። ሪያል ማድሪድ ጠንካራ ቡድን ነው ሲል የገለጸው ቨርጅል ቫንዳይክ ላቸው ምርጥ ተጫዋቾችን ቢዝም ዛሬ ምሽት ለነሱ የማይወጡትን ጠንካራ ፈተና ልንሰጣቸው ይገባል ሲል ተጫዋቹም ተናግሯል።